ልጅ ልጅ ተ አንተ እኮ ነው እያናገርክ ያለ እኔ መስቀለኛ ጥያቄ ጠይቄ ያለውን ነገር እንዳለ አውጣጣታለሁ። እኮ መጣች፣ እቺ ነበረች ማለት ነው። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ቃላትም የለኝም። ምክንያቱም የቤቴ ጣጣ አለብኝ፣ የራሴ የቻልኩት ጣጣ አለብኝ። እንደገና ደግሞ ከነሱ ጋር መንከራተት ለነገር። ሁሉም ነገር ዛሬ ያበቃለታል ብዬ አስባለሁ። ቤተሰቦቻችን፣ ከዚህ ሁሉ ትግልና ከዚህ ሁሉ ጭቅጭቅ በኋላ ዛሬ እናትየዋን ልናገኛት ነው ለመጀመሪያ ጊዜ። እናንተም ልታይ ዋት ነው ውሸቱን ግን እ ማ ይሆናስ። ምክንያቱም ለራሱ ጉዳይ ሲል ነው። አሁን እኮ ይዟት የሚመጣው ገብቷል። ካለችበት ፈልገው ይዟት የሚመጣው እኮ ለራሱ ጉዳይ ሲል ነው። ሲጀመር እኔ ወንድሙ ነኝ። እኔ ላይ መሸወድና እኔ ላይ ሙድ መያዝ ምን አስፈለገስ? ያንተስ ለምሳሌ ምንድነው እሱ እሱ ሊያረግ ያሰበው ሳይታወቅ እኔ ዝም ብዬ ልጅቷን ለረጅም ጊዜ እሱ ራሱን አሻሽሎ የሆነ ልጅ ማሳደግ አቋም ላይ እስኪደርስ ድረስ እኔ እንዳሳድግ አይደል ሀሳቡ? እኮ እንደዛ ነው። እንዴት ሰው ወንድሙ ላይ እንትን አይልም። ቢሆን ራሱ ነው ማለት ነው፣ ልጅቷ እሱ ብትሆን እራሱ ማለት ነው። ግን መሆንና አለመሆኗን ዛሬ እናትየዋን ከራሷ ከራሱ አንደበት እንጠይቃታለን እና እናያለን ማለት ነውና ቤተሰቦቻችን ናቲም መጥቶ ነበረ ስቲል ናቲም ልጅቷ የኔ ነች እያለ ነው ያለምንም ዳውት ልጅቷ የኔ ነች ይላል ምንም ሳይጨናነቅ ማለት ነው እና ዞሮ ዞሮ ዛሬ ይለያል አይደል ሁሉም ነገር እኔ ምንድነው እሱ መጀመሪያ ዛሬ ናቲ አይመጣም ናቲ ቢመጣ ኖሮ በጣም ጥሩ ነበረ ግን ናቲ የማይመጣበት ምክንያት ምንድን ነው? ለብቻ እናውራ ለብቻ ለብቻ አድርገን እናውራቸው። ገብቷል እንደዛ ይሻላል እንጂ እኔ ባለፉት ማይተው ከሆነ ጭቅጭቁ ምኑ ደስ አይልም ደስ አይልም በራሱ ይሄ ጭቅጭቅ ጸብ፣ ምናምን ካለ መነጋገርም አንችልም ማለት ነው። እና ሪሊ ስለዚህ ቤተሰቦቻችን ዮናስ ነው ይዟት የሚመጣው፣ ዮናስ እና እሷ ይመጣሉ። እንዴት አባታቸው አድርገው ልጅ እንደወለዱ እንዴት አባታቸው አድርገው ለዚህ ሁሉ ነገር አስበው አይምሯቸው ላይ አስበው እንደ ይሄን ነገር እንዳመጡት ምናምን ነገር ቀስ ብለን የምናጣራ ይሆናል ማለት ነው። እስከ ዛሬ ደብቋታል ነው ምን ነው የደበቁት? የልጅና አንድ ደብቋታል፣ ሁለት ደግሞ ልጅን የሚያክል ነገር እስኪወለድ ግንኙነታቸው የቆየ እኔ እኮ እንትና ናቲ ሲነግረን ታሪካቸውን ተማሪ ትምሮ ቤት ተማሪ እያለን ነው ሪሌሽንሽፕ የነበረን ወይም ደግሞ ፍቅር የነበረን ትምህርት ቤት እያለን ነው አለ። ሰምተው አላ ታሪኩ እንደዛ ብሎ አለ። ያረገዘችው ደግሞ ከቅርብ ጊዜ ወዲህ ነው ማለት ለህፃኗ ራሱ አስበው ገና እንትኗ ነው እና ከሱ ጋር ከተለያዩ በኋላ ነው ከዮናስ ጋር ሪሌሽንሽፕ የጀመሩት ወይስ ደግሞ ከሱ ጋር ሆና ነው ከዮናስ ጋር የነበረችው? እንደዛ ከሆነ እስከ ዲኤንኤ ድረስ የሚያደርስ ጣጣ ሊመጣብን ነው ማለት ነው። እና ሁሉንም ነገር እናትየዋ ናቲ ማን ነው ያ የልጅ አባት ያልሹ ማን ነው? ለምንድን ነው እሱ ፌስታሉን ስሰጭን ፌስታል ውስጥ የሱን ፎቶና የሱን አድራሻ ያስቀምጥሽልን፣ አባቷ እሷ ነው ብለሽ እሱ ነው ብለሽ የጻፍሽልን ለምንድነው? ሁሉንም ነገር ቀጥታ እንድትመልስልን ነው የምንፈልገው በተረጋጋ መንፈስ ነው የምንጠይቃት። ይሄ መጨ- መጨናነቅ መጨቃጨቅ ምናምን አልፈልግም። አስፈላጊ ከሆነ ዮናስ በሌለበት አድርገን እንጠይቃታለን። ግልጽ ግልጽ እንድትነግረን ማለት ነው። ለምን ካንድ ናት አይጠበቅም የሰራችሁት ስራ። አዎ ጨካኝም ናት ለምን በለኝ? ይህን ሁሉ ሰዓት እና ይሄን ሁሉ ጊዜ አስብ ስጠፋ ማለት ነው። እኛ ይህን ሁሉ ልፋት ስንለፋ ይህን ሁሉ ድካም ስንሰቃይ እያየች ነበር ማለት ነው ሁሉንም ነገር ለነገሩ ራሱ አባትየው እባክህ ወደ እዛ ሄደ፣ እኔ እያበሳጫኝ ነው። ጀም የት አለች ልጅቷ? አንተን እኮ ነው እያናገርኩ ያለሁት። የት አለች? እና አንተ ምን አንተን ነው እንደ እምፈልገው ሲቀጥል፣ እዚህ እና እዚያ የሆነ ነገር ሳወራ አንተን አትበለኝ በቃ። ሲጀመር እኛ አንተን አይደለም እምፈልገው፣ አንደኛ ነገር ህጻኗን አከራዮች ላይ የተውክ እየመጣ አታማራቸው እነሱ እና ታዲያ፣ ሁሌ ማብራት እንድትሆን ሁሌ ማብራት እንድትሆን ነገሮችን ቶሎ ቶሎ ፍቱና ከእናትየዋ ጋር ተስማምተ አብረ ማሳደግ ነው፣ ወይ ደግሞ አይደለም። ልጅቷ፣ ህፃኗ ማለት ነው፣ የእሱም ልትሆን ትችላል። የእሱ ከሆነች የምናረጋግጠው ነገር ነ። አንተ ባልኮ አይደለም ቶሎ በል የት አለች እያልን እኮ ነው አንተ ብቻህን ተንከርፍፈህ እንድትመጣ አንፈልግም እኛ ሲጀመር ከዛ የት ነች ምንም እንድትነግረህ የምንፈልገው ነገር የለም የት ነች ያለች አለች ትመጣለች። ተነስ እና ሂድ እና አምጣት። በቃ እሷን ካላመጣ እዚህ ጋር ከኔ ጋር ማውራት አትችልም። ሲጀምር እኔ ያልኩትን ነገር ነው መለሳ መተላችሁ ለእናንተም ቢሆን እሱም ማወቅ አለባቸው። ምን መክረሀት ነው መስቀለኛ ጥያቄ አስፈራርቷት? እንደው እኔ መስቀለኛ ጥያቄ ጠይቄ ያለውን ነገር እንዳለ አውጣጣታለሁ እኮ አንተ ባልከው ምናምን መሰለህ እንደ ጅል ሲጀመር እኛ አብረን እንድታወራን ምን አልተው ቁጭ ይላል እንደ ተነስ እያልኩ አይደል እንደ ቁጭ ይላል እንደ ተስተካክሉ ደግሞ ቁጭ ትላለህ እንደ እንዲህ እንዳደረግ ትሂድና ቶሎ ብለህ ፈልጋህ አምጣት ነው ወይስ እምቢ አለች እምቢ አለች እና ካለች አምጣት አይደል ሂድ ቶሎ አምጣት አላወራም እኔ አንተ ከእኔ ከእኔ አላወራም እያልኩ እኮ ነው ከአንተ ጋር ዞር በል ከእዚህ ፈጠን ብለህ አምጣት እሱ እራሱ እየተንቀረፈ ይመጣል ሌላ ችግርማ አለ የሆነ እያስፈራራት ፊቷን ግን አይተኸዋል። ሌላ ሴት እንደመጣ ይቺ ነበረች ማለት ነው። እሷ ነች።

አለመሳሰላለች አንቺ ነሽ እዛን ቀን የሰጠሽ። ተከናንባ ነው ግን፣ አንቺ ነሽ የሰጠሽ። ህጻኗን አንቺ ነሽ የሰጠሽ። ይጣው መቻጀው ጥሩ። አሁን ማውራት እንችላለን። አትለፍልፍ አንተ። ከለፈለፍክ የምታወራ አይነት ነገር ከሆነ ትወጣልናለን። ብቻዋን ብናወራት ጥሩ ነው። ተነስ ውጣ። እሺ ቃል እንዳትነፍስ፣ እኔ የምጠይቀውን ጥያቄ ራሴ እጠይቃለሁ እንዳትልጉዳዩ የሚመለከታት አንቺ ነች። አንቺ እኔ አንድ ብቻ ጥያቄ ነው የምጠይቀሽ። ይቺ ህፃን እውነት አንቺ ነች? እና የአንቺ ህፃን ሆና እንደዛ ሁሉ ስንሰቃይ ፀሐይ ለፀሐይ ስንዞር ጎዳና ላይ ሲለምንባት ጨክነሽ አየሽው? አንቺ እናት ነሽ? እናት ነሽ ወይ? የእናት ስሜት አለሽ ወይ? መናገር አቃታታዬ። አንድ ፍንጂጋ እናት እንደዚህ ታድርጋለች እንዴ? እኔ ያን ሁሉ መከራ ስበላ እንደገና ደግሞ ህፃኗ ታማ፣ መቼም ቪዲዮ ታያለሽ። ቪዲዮ ታያለሽ። ታያለሽ ወይ ቪዲዮ እና ታዲያ ያን ሁሉ ነገር ሲሆን አንቺ ዝም ብለሽ ቁጭ ብለሽ እያየሽ ነበር። ዝም ብለ አንተ አንተ አትን አትናገርላት አትናገርላት፣ አንተ በቅጭ አትናገርላት። አፋላት ራስሽ አፋለሽ ራስሽ ተናገራል፣ ንገሪ። ይሄንን ነበር እኔ የምፈልገው አይን ላይን ከአንቺ ጋራ መገናኘት ነበር የምፈልገው፣ ንገሪ ነው። ምን አስጨከነሽ? ምን ቀና ነገር ይን እንጂ ምን አስጨከነሽ? ኧረ በእናትሽ ቀና ብለሽ ተናገሪ። ጠይቋት። አፍ አለሽ በአፍሽ ተናገሪ በምልክት ቋንቋ ኔ ዱዳ አይደለሽማ ምንድነው በምልክት ቋንቋ እንደዚህ የምትይኝ አፍ እስካለሽ ድረስ በአፍሽ መናገር እኮ ነው የልጅቷ እናት አንቺ አይደለሽ ወይ እና ታዲያ እንደዚህ አትናገሪም እንዴ ንገሪኝ ያደረግሽበት ምክንያት ምንድን ነው ይህን ሁሉ ነገር ያደረግሽበት ምክንያት ምንድን ነው ስለቸገረች ነው። ተናገረ እና ሰው የወለደውን ሰው ሳይቸግረው ጥሎ ይሄዳል እንዴ? መላስው ትቆጣለች። አንተ በጣም ጥጋበኛ ጭራሽ። እኔ ይቅርታ ጠይቄሽ እኔ ላደረኩት ነገር እንትን ሲገባሽ ጭራሽ። እኔ ለነገሩ አንተ ከን የምታስጫውትብኝ ችግር የለውም። እኛ የጠራንሽ አሁን ስላለፈው ነገር ልንወቅስሽ እና ስላለፈው ነገር መጥፎ ነገር እንትን ልንልሽ አይደለም። ገባሻር ዛሬ የፈለግንሽ እኛ አንዳንድ ጥያቄዎችን ልንጠይቅሽ፣ እናትዮ አንቺ መሆንሽን ካወቅን፣ አባትየው ደግሞ ሁለት አባቶች እየተከራከሩብን ያሉት። አይ የምታወራው ነገር ካለ እንትን በላት እና ቀጥታ ወደ ጥያቄያችን እንገባ። ማን አባትየው እንደሆነ ትናገራለሽ? ሎን የምትለው ነገር ካለ ተናገር። ምን የምትላት ነገር የለም። እኔ ምክንያቷን እንደዚህ ያረገችበትን ማወቅ ነው። ምክንያቷንማ ነው። ማናገር አትፈልግም እንዴ? ምን ታረግ። እሺ አሁን ያ አባትየው ማነው? አዎ ቀላልና በጣም ቀላልና በጣም አጭር መልስ የሚፈልግ ጥያቄ ነው ይሄ። የልጅሽ አባት ማን ነው? አንተ ተናገር አልተባልክም። አንተ ተናገር አልተባልክም። እንዲያ ናትን እንዳላፈርዝ ተናገር አልተባልክም። አንተ ማን ነው እሱ። አንቺን ነው እየጠየቁኝ ያሉት ይገኛል ጥሩ ዮናስ ነው። እርግጠኛ ነሽ? የት ነው የምትተዋወቁት? የት ነው የተዋወቅሽው? የት ነው የተዋወቅሽው? የት ነው ግንኙነት የጀመራችሁት? እኔስ እሺ ናቲስ ማን ነው እ ናቲ ማን ነው? እነጭ እና ነገራችሁ እኮ ነበር ናቲ የሚባል ሰው እዚህ ውስጥ አያገባውም የለበትም። ዝም በል ዝም በል ይ እየቀጠቀጥ ታስወጣልኛል። የሚረብሽ ከሆነ ናቲማ ፌስታል ውስጥ ልጅሽን አምጥተሽ ስታስረክብኝ አባቷ ይሄ ነው ብለሽ በወረቀት ጽፈሽ አድራሻውን ጽፈሽ፣ ፎቶን አስቀምጠሽ፣ እኛ ፈልገን ያገኘ ነው የልጅሽ አባት ነው። ናቲ እንዴት ነው? ሰው ማን ነው በለሽ የምጠይቀኝ? ጭራሽ አድርገሽ ደብዳቤ ጽፈሽ፣ ፎቶ አስቀምጠሽ። ዝም በል! ምንም ፊቷ እንድታያት አልፈልግም። ካልሆነ ነው ያስወጣሃለሁ። ከዚህ ጋር ማን ነው ናቲ እያልኩሽ እኮ ነው። እኔ አላደረኩም፣ ናቲ የሚባል ሰው አላውቅም፣ አላደረኩም አይኔ አይደለው። ከፍለሀት ነው ዝም ብለ ከመንገድ ላይ አመጣው አላቀው። ምን እያለች እኮ ነው? እናት ነች ብለ ካፍላት ነው ወይ አመጣት? ምን ብላት ነው? በፌስታል ያደረግኩት እኔ አይደለም እያለች ነው ሳሚ። እየተጠራጠርኩ ያለሁት ነገር ምንድን ነው? እሱ ተነሽ። እየተጠራጠርኩ ያለሁት ነገር እኔም እየፈራሁት ነገር ነው። እውነቱን ዛሬ አንተ አይነት እንዳልልህ ሳሚ፣ እኔ መተዋት ቆይ፣ ምን አግባ እምላት ንገሪኝ፣ አንቺ። እኔ ቸግሮኝ ነው ቸግሮኝ ነው። አንተ አጎቷ ታግዘዋለህ ብዬሽ ነው። አንተ ጋ የጠፋችሁ እንደ ሰው ቸግሮ አይታችሁ አታውቅም። በቃ ማሳደግ አቅም የለኝም ብቸግርሽ፣ ልጄ ነው ያልነገር አታሳውቂም፣ ለቤት ሰው አትናገርም እሱ አባቷ ነው። በቃ በሳቱ አባት ያልሆነውን ሰው እንዴት ነው አባት ብላችሁ የምታስቡት? ይሄ ሰው እኮ አባት ነኝ ብሎ እኮ ራሱን እኮ ካለበት ችግር ሁሉ ነው ካደረጋችሁት በኋላ መሆኑን ለምን እንደሆነ ሲያልነገርሽኝ ያመጣሽ ጊዜ እራስሽን መደበቁ ለምን አስፈለገ? እሱን እኮ ነገርኩ። ካፌ ውስጥ ለሽብኝ መሄዱ እኔ የሆነ ነገር ባደረግን ካደረጋችሁት በኋላ ይሄን ነገር ነገርኩህ እኮ እሱን ላንተ ነገርኩህ አይደለ እንዴ? አንተ በሰዓቱ መናገር አንችልም ነበር ማችልም። እያወራ ያለው አንተ አትችልም ነበር ምንም ያስለቅስ ነገር የለም ምንም ያዞን ባታልቅሽ። አዎ አስመሳይ ነሽ። አንተ ሳይገባ አታወራም ባለጊዜ

አንተ ዞር በል እያልኩ ስለ ናቲ ንገሪ ናቲ የሚባል ተዋላቅም አላታጅ አላቅም እኮ ነው እሱ፣ ግን ያቅሻል አላውቀውም። አታውቀውም? አላውቀውም እኮ አለቻችሁ እንዴ? ቆይና ተቃላቆም ማለች ይሄ ነገር ወዴት ነው እየሄደ ያለው? ንገሩኝ እንጂ እሱ እያወቀ እሱ አታውቀውም። ሁለታችሁ ትገናኛላችሁ። ያኔ ታቂውና አታቂው እንደሆነ እኛ በደንብ ለይተን የምናቅበት ጊዜ ስለሆነ ሩቅ ስላልሆነ ችግር የለው። ከዚህ በኋላ ግን ያቺን ህፃን ብቻዋን ስትሰቃይ ባያት፣ እዚህ ጋራ ለራሱም በስነ ስርዓት የሚበላው ነገር የለም ሲሰቃይ ባይ፣ ያቺ ህፃን ስትሰቃይ ባይ፣ እግዚአብሔር ምስክሬ ነው ማለት ነው። ሌላ ችግር ነው የሚፈጠሩ። ጎረቤት ጋር አንድ እንዳትቀመጥ ከሁን በኋላ ጥፋ፣ ይዘ ይዛልኝ፣ ጥፋ፣ ከዚህ ሁን። ሌላ ብስጭት ውስጥ አታስገባም። እያሌ እኮ ነው አንተ ሂድ ከዚህ ጨርቃች። ኧረ በልጁ ህይወት እኮ ተጫወቱ። በልጁ ህይወት ነው የተጫወቱት። በልጁ ህይወት እኮ ነው የተጫወቱት።